እኔ ከሰይፉ ፋንታሁን ጋር ጫማ መለካካት አልፈልግም። ሰይፉ ፋንታሁን ራሱን የቻለ ጀግና ነው። እሱ ያልተናገራቸው ብዙ የወጣ ያወረደባቸው መንገዶች አሉ። እኔም ራሴን የቻልኩ ምርጥ ሰው ነኝ። ንግግሬ ራሴን ከፍ አድርጌ ሰይፉን ዝቅ ለማድረግ አስቤ አይደለም የተናገርኩት። ከተሳሳትኩ እታረማለሁ ሲል ቲክቶከሩ አዶናይ ተናገረም። ከቅርብ ጊዜ ወዲህ አዲስ አበባ ውስጥ እየተስፋፉና እየተበራከቱ ከመጡ የስርቆት አይነቶች ውስጥ አንዱ ቀምቶ ቱቦ ወይም ደግሞ ወንዝ ውስጥ መግባት ነው። ይህ የስርቆት አይነት ነዋሪዎች ሀገር ሰላም ብለው መንገዳቸውን በሚሄዱበት ወቅት ነጣቂዎች ሀብል ወይ ስልኮቻቸውን ቀምተው ቱቦ ውስጥ ዘለው ይገቡና በዛው ያመልጣሉ። ታዲያ ከዚህ ጋር ተያይዞ የአዲስ አበባ ፖሊስ ጠቅላይ መምሪያ ሞባይል ስልክ ቀምቶ ወንዝ ውስጥ የገባን ተጠርጣሪ ተከታትሎ በቁጥጥር ስር ማዋሉን ገልጿል። ከወደ ቴፒ የተሰማው ነገር ደግሞ እጅግ አስገራሚ ነው። ቴፒ ከተማ አጠቃላይ ሆስፒታል ውስጥ አንዲት እናት በ28 ሳምንት የእርግዝና ቆይታዋ ከአንድ ኪሎ ግራም በታች የሚመዝን ህፃን በሰላም መገላገሏ ተሰምቷል። ሰላም ጤና ይስጥልን፣ የተወደዳችው የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ጤና ፍቅር ተሆኑ ዘንድ ዞትራ የሚወታችን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ የእነዚህን ዜናዎች ዝርዝር ሀሳብ ትሰማላችሁ። በቆይታችሁም አዲስ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ጠየቅን። ተከታተሉን። ከቅርብ ጊዜ ወዲህ በማህበራዊ ሚዲያው በተለይም በቲክቶኩ መንደር እጅግ ተጽዕኖ ፈጣሪ የሆነ መምጣቱ የሚነገርለትና ከ3.5 ሚሊዮን በላይ ተከታዮች ያሉት አዶናይ በብዙ ነገሩ አነጋጋሪ እየሆነ መጥቷል። ዛሬ ማምሻውን እየተከናወነ በሚገኘው የቲክቶክ ክሬቲቭ አዋርድ ላይ ሊያሸንፍና የተዘጋጀውን መኪና ይወስዳል ተብሎ በስፋት እየተጠበቀ የሚገኘው አዶናይ ከቀናት በፊት በአየር ኃይል ግቢ ውስጥ ተገኝቶ ለወታደሮቹ ሰግጡም ፈምሱም በሚል የማነቃቂያ ንግግር በማድረጉ ከአየር ኃይል ባለስልጣናት ከፍተኛ ቁጣና ማስጠንቀቂያ እንደደረሰው ይታወቃል አዶናይ ከዘንድሮው የቲክቶክ ክሬቲቭ አዋርድ ጋር ተያይዞ ሰይፉ ፋንታሁን ላይ አልቀርብም ሰይፉ ፋንታሁን የሚገባኝን ክብር አልሰጠኝም በሚል ቅሬታ ማቅረቡም ይታወቃል ከዚህ ጉዳይ ጋር ተያይዞ ማራኪ ወግ ላይ እንግዳ ሆኖ በቀረበበት ሰዓት ጉዳዩ ምን እንደሆነ ከጋዜጠኛው ለቀረበለት ጥያቄ እኔ ከሴይፉ ጋር ጫማ መለካካት አልፈልግም ሲል ሀሳቡን እንዲህ ሲል ገልጧል ከሴይፉ ጋር ጫማ መለካካት ወይንም መወዳደር ፍላጎት የለኝም ሴይፉ የራሱ ሌጀንድሪ የሆነ መንገድ የገነባ ሰው ነው። በጥንካሬው ከዚህ የምናየው ስኬት በስተጀርባው ብዙ ነገር እንዳለፈ እርግጠኛ ነኝ። አልተናገረውም እንጂ እኔ ደግሞ አይ ብሊቭ ሌጀንድሪ የሆኑ ሞመንት እየፈጠርኩኝ እንደሆነ፣ አይ ብሊቭ አይ አም ዘ ቤስት። ይሄ ማለት ደግሞ ሴይፉን ዝቅ ማለት አለበት ማለት አይደለም። ሴይፉ ከፍተኛ ዝነኛ ነው። ሂ ኢዝ ዘ ቤስት፣ አይ አም ዘ ቤስት፣ ኤቭሪዋን ኢዝ ዘ ቤስት። ኢፍ ዩ ብሊቭ ዩ አር ዘ ቤስት ዩ አር ዘ ቤስት ሲል ሀሳቡን ገልጿል። ሲቀጥልም እንዲህ አለ ከማንም ጋር እኔ ጫማ አልለካካም ከራሴ ጋርና ከትላንትናው ማንነቴ ጋር ነው ፉክክሬ የበለጠ ከፍ ለማለት ነው እንጂ ከማንም ጋር ልወዳደር አይደለም ሀሳቤ ነገሩን ያየውበት አንግል የተሳሳተ ከሆነ ይቅርታ እጠይቃለሁ የተሰማኝን ነው በክብር የተናገርኩት እንጂ ማንንም ከማንም አላወዳደርኩም ሲል ሀሳቡን ገልጿል። ከዚህ ዜናም ጋር በተያያዘ እጅግ ትኩረት የሳበውና ብዙዎች በጉጉት ሲጠብቁት የነበረው የዓመቱ ምርጥ የቲክቶክ ክሬቲቭ አዋርድ ቲክቶክ ክሬቲቭ አዋርድ ኦፍ ደ ይር 2025 የሽልማት ስነ ስርዓት መጀመሩ ተሰምቷል። በዚህ አስደናቂ ምሽት የዓመቱ ምርጥ ተብለው የተመረጡ የቲክቶክ ክሬቲቭ አዋርድ አሸናፊዎች ዘመናዊ የኤሌክትሪክ መኪና ሊሸለሙ በጉጉት ሆነው እየጠበቁ ይገኛሉ። ይህች መኪና በማ ን እጅ እንደምትገባ እስካሁን አልታወቀም። ሁሉም ግን መኪናዋን ማን ሊወስዳት ይችላል በሚል በጉጉት እየተከታተሉ ይገኛሉ። መላው የኢትዮጵያ ሕዝብ ታሪካዊውን ክስተት እንዲከታተል ደግሞ መርሃ ግብሩን በቀጥታ የቴሌቪዥን ስርጭት ለማስተላለፍ አርቲስት ቲቪ ኃላፊነቱን ወስዷል። ወደ ሌላኛው እርሰ ጉዳያችን ስንሸጋገር ከአንድ ኪሎ ግራም በታች የሚመዝን ህፃን በሰላም የተገላገለችው እናት ነገር እጅጉን አስደናቂ ሆኗል። በቴፒ ከተማ አጠቃላይ ሆስፒታል አንዲት እናት በ28 ሳምንታት የእርግዝና ቆይታዋ ውስጥ ከአንድ ኪሎ ግራም በታች የሚመዝን ህፃን በሰላም የመገላገሏ ነገር አስደናቂ ሆኗል። ህፃኑ ሲወለድ ክብደቱ 895 ግራም ብቻ ይመዝን የነበረ በመሆኑ በሆስፒታሉ የቅርብ ክትትል ውስጥ እንዲቆይ መደረጉን በሆስፒታሉ የህፃናት ስፔሻሊስት ዶክተር አብርሃም ዶክተር አብርሃም ሞላ ለቢሲ ገልጸዋል። አንድ ጤነኛ ህፃን በእናቱ ማህፀን ውስጥ የሚኖረው የቆይታ ጊዜ ከ37 ሳምንት እስከ 40 ሳምንታት ሲሆን ህፃኑ ሲወለድ ክብደቱ ዝቅተኛ ነው የሚባለው ደግሞ ከ2.5 ኪሎ ግራም በታች የሚመዝን ሲሆን እንደሆነ የጤና ባለሙያው ይገልጻሉ። እናትና ልጁ በቴፒ አጠቃላይ ሆስፒታል ከ23 ቀናት የህክምና ክትትል በኋላ በሰላም ወደ ቤታቸው መሄዳቸውን ዶክተር አብርሃም ገልጸዋል። በዓለም ጤና ድርጅት መረጃ መሰረት በ28 ሳምንት ዕድሜና ከ1 ኪሎ ግራም በታች ከሚወለዱ ህጻናት ውስጥ በሕይወት የመቆየት እድላቸው እስከ 40 በመቶ የሚሆኑቱ ብቻ መሆኑን ባለሙያው አያይዘው ገልጸዋል። ያለጊዜያቸው ቀድመው የሚወለዱ ህጻናት ብዙውን ጊዜ በእናታቸው ማህጸን ውስጥ ወሳኝ የሆነውን የእድገት ሂደት በሙሉ ወይንም በከፊል ስለማያጠናቅቁ ቅርብ የሆነ የህክምና ክትትል ያስፈልጋቸዋል ሲሉም ተናግረዋል። እንደ ዶክተር አብርሃም ገለጻ ከሆነ በሆስፒታሉ የሚገኙ ባለሙያተኞች ባደረጉት ከፍተኛ ርብርብ የህፃኑን ህይወት በተሳካ ሁኔታ ለመታደግ ተችሏል። ሆስፒታሉ ለእናቶችና ለህፃናት የሚሰጡ አገልግሎቶችን በማዘመን ተገቢ የሆነ አገልግሎት እየሰጠ እንደሆነም አያይዘው ተናግረዋል። ወደ ሌላኛው መረጃችን ስናልፍ ከቅርብ ጊዜ ወዲህ አዲስ አበባ ውስጥ እየተስፋፉና እየተበራከቱ ከመጡ የስርቆት አይነቶች ውስጥ አንዱ ቀምቶ ቱቦ ወይም ደግሞ ወንዝ ውስጥ በመግባት ማምለጥ ነው። ይህ የስርቆት አይነት ነዋሪዎች አገር ሰላም ብለው መንገዳቸውን በሚሄዱበት ወቅት ከየት መጡ ሳይባሉ እንደው ድንገት ነጣቂዎች ድንገት ብቅ ይሉና ወይ ስልክ ወይ ደግሞ ሀብላቸውን ነጥቀው ወደ ቱቦ አሊያ ደግሞ ወደ ወንዝ ውስጥ ዘለው ይገቡና ዘለው ይገቡና ያመልጣሉ ታዲያ ከዚህ ጋር ተያይዞ በነዚህ ሁለት ቀናት ውስጥ እንዲህ ያሉ ወንጀሎች በአዲስ አበባ ሲፈጠሩ ተስተውለዋል የአዲስ አበባ ፖሊስ ጠቅላይ መምሪያም ሞባይል ስልክ ቀምቶ ወንዝ ውስጥ የገባን ተጠርጣሪ ተከታትሎ በቁጥጥር ስር ማዋሉን በፌስቡክ ገጹ ላይ ጠቅሷል ተከሳሽ ካሊድ አህመድ የሞባይል ስልክ ቅሚያ ወንጀል በመፈጸም በቦሌ ክፍለ ከተማ ወረዳ ሶስት ልዩ ቦታው ኢምፔሪያል ድልድይ አካባቢ ጉዳዩን ፈጽሞታል አንድ ግለሰብ በአካባቢው መንገድ ላይ እየተንቀሳቀሰ ሳለ ተጠርጣሪ ካሊድ አህመድ በፍጥነት መጥቶ ሞባይሉን ቀምቶ ለመሰወር ሲሞክር በወቅቱ በወንጀል መከላከል ስራ ላይ በነበሩ የአዲስ አበባ ስታዲየም አካባቢ ፖሊስ ጣቢያ የወንጀል መከላከል አባላት ዓይን ውስጥ ይገባል። የፖሊስ አባላቶቹም ተጠርጣሪውን በቁጥጥር ስር ለማዋል ባደረጉት ብርቱ ክትትል ተከሳሽ ወደ ውሃ መውረጃ ድልድይ ውስጥ ገብቶ ቢደበቅም ከአንድ ሰዓታት በላይ በፈጀ ፍለጋ ሊያዝ መቻሉን ፖሊስ ገልጿል። ፖሊስም ተጠርጣሪውን በቁጥጥር ስር በማዋል ምርመራ የማስፋት ተግባሩን አጠናቅሮ መቀጠሉን አስታውቆ ክስም መስርቶበታል። ህዝባዊ ፖሊስ ምንጊዜም አስፈላጊውን መስዋዕትነት በመክፈል ለህግ የበላይነት መስፈን እንደሚቆም ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያም ህብረተሰቡ ለወንጀል ፈጻሚዎች ምቹ በሆኑ አካባቢዎች በቂ ጥንቃቄ ማድረግ እንዳለበትም መልዕክቱን አያይዞ አስተላልፏል። ከዚህ ጉዳይ ጋር በተያያዘም ትላንትና የተፈጸመ ሌላ ደግሞ እንዲህ ያለ የስርቆት ወንጀልም አለ። ነገሩ የተከሰተው ትላንትና ነው። ከቀኑ 6 ሰዓት ከ30 በአዲስ አበባ ቦሌ አካባቢ ብራስ አየር መንገድ ፊት ለፊት በስራ ላይ እየነበረው አንድ የፌዴራል ፖሊስ አባል ነው። ሌባውን በጭቃ እየተንከባለለ የገባበት ውስጥ ገብቶ የያዘው ይህ የፌዴራል ፖሊስ ነው። ይህንን ወንጀል የፈጸመው ግለሰብ ከአንድ መንገደኛ አይፎን ስልክ መንጭቆ ጉድጓድ ውስጥ ይገባል። የፌዴራል ፖሊስ አባሉ ሌባውን ተከታትሎ በመግባት የተነጠቀውን ስልክ ለባለቤቱ ከመመለስም በላይ ሌባውንም ለአካባቢው ለነበሩ የፖሊስ አባላት አስረክቦ ሰጥቷል። የተወደዳችሁና የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች፣ ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አዲስ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን።